ግንቦት 28 2017 ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ምጽሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። በአማራ ክልል የሚደረገው ውጊያ ከየትኛውም ጊዜ በላይ ተጠናክሮ ቀጥሏል። የፋኖ ኃይሎች የሚያደርሱትን ጥቃት አጠናክረው ሲቀጥሉም እንደ ጎንደር ከተማና ባህርዳር ከተማ ያሉ ዋና የአገዛዙ መቀመጫዎች ላይም ኦፕሬሽን ተሰርተዋል። በጎጃም የአማራ ፋኖ ብሔራዊ ኃይል የዘመነ ካሴ ጦር በባህር ዳር መብረቂያ ኦፕሬሽን መስራቱ ተሰምቷል። ከበላይ ዘለቀ አየር ማረፊያ 700 ሜትር ርቀት ላይ በተፈጸመው የፋኖ ጥቃት ባህር ዳር ከተማ፣ የሰሜን ምዕራብ እዝ ማዘዣ የሚገኘው የአብይ አህመድ የአየር ክልል መቆጣጠሪያ ራዳር ለሶስተኛ ጊዜ መውደሙ ተነግሯል። አብይ ከዚህ በፊት ሁለት ጊዜ ወድሞበት የነበረ ሲሆን፣ ጄኔራሎቹን ጭምር አጸያፊ ስድብ ሰድቦም በከፍተኛ ወጪ ዳግም ለሶስተኛ ጊዜ ወደ ሀገር ቤት ቢያስገባ ሲገባም ናጀሬ አሁንም አውድመውታል። በሌላ በኩል በጎጃም ከባህር ዳር ውጭም በርካታ ቦታዎች ላይ ውጊያ የተደረገ ሲሆን ቁጥሩ የበዛም የአገዛዙ ጦርም ተሸኝቷል። የአገዛዙ የጦር መኮንኖች አዋጊዎችም አሸልበዋል። ዝርዝር ዘገባ ይዘንበታል። የጎንደር ከተማ ውጊያም እንደቀጠለ ነው። የአፄ ቴዎድሮስ ልጆች ትላንት ወደ ጎንደር ከተማ ለመግባት በሁለት አቅጣጫ የከፈቱትን ውጊያ አጠናክረው ድል አድርገው ወደ ጎንደር ከተማ ማራኪ ክፍለ ከተማም ዘልቀው ገብተዋል። ኢላማውን የጠበቀ ድንቅ ኦፕሬሽንም ፈጽመዋል። በጎንደር ከተማ አሁንም ውጊያው እየተደረገ ሲሆን በሌሎች የጎንደር ግንባሮችም የቀለጠ ትንቅንቅ እየተደረገ ነው። በርካታ የውጊያ መረጃዎችን በጎንደር ይዘናል፣ እናስደምጣችኋለን። በሸዋም የአማራ ፋናው ብሔራዊ ኃይል ከፍተኛ የአገዛዙን ጦር ድባቅ እንደመቱት ተነግሯል። ሚሊሻና የአገዛዙ ጦር ዶግ አመድ ሆኗል። በሌላ በኩል በወሎ የአገዛዙ ባለስልጣናት ወደማይቀርበት በፋኖ ኃይሎች ተሸኝተዋል። ዝርዝር ጉዳይ ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች፣ ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝብ ሲሉ ጥንቃቄ ገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወደ አደረግኩት የጦር ግንባር መረጃ አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ኩና አምላክ ክፍለ ጦርና በ7 ለ7 ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድንቅ ኦፕሬሽን መፈጸማቸው ተሰማ። እነዚህ ሁለት ክፍለ ጦሮች ማለትም አጼ ኩና አምላክ ክፍለ ጦር በፊት አውራሪ ልመነው ዘውዴ የሚመራውና 7 ለ7 ክፍለ ጦር በምክትል መሪና ወታደራዊ አዛዦም በአርበኛ ሰይድ ደምስ እየተመራ ያለው ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርብኛ ኢሳያስ ደመቀም ከሁለቱም ክፍለጦሮች በተውጣጡ ከሰባት ለሰባ ክፍለ ጦር በአርበኛው ሸጋው ግርማ የሚመራው የቃኝ ሰራዊት ከአጼ ይኩኖ አምላክ ክፍለ ጦር በአርብኛ ልብ ሞልቶ የሚመራው የቃኝ ሰራዊት አባላት በተሰጣቸው ግዳጅ በትላንትና ሁለት ከጠዋቱ 12 ሰዓት ላይ ከአጣዬ ወደ ደሴ የሚወስደውን የፌዴራል መስመር ልዩ ስሙ ካራካሜ ከተባለ ቦታ ደፈጣ በመያዝ የብልጽግናን ወንበር ለማስጠበቅ ደፋ ቀና የሚለውን የብልጽግናን ሚሊሻን አባላት ሰዓትን ከአጣዬ ከተማ ወደ ካራ ቆሬ በፓትሮል ተጭኖ በመጓዝ ላይ ያለ ዱቄት ተደርጎ ተመቷል። እነዚህ የሚሊሻ አባላት ቆሬ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ከሰሜን ሸዋ ዞንና ከኤፍራታና ግድም ወረዳ የተወጣጡ የብልጽግና አመራሮችን ለማጀብ ሲሆን ራሳቸውን ማዳን አቅቷቸው ካራካሜ ሜዳ ላይ የአሞራ ምሳም ሆነዋል። በተጨማሪም አጣዬን ለአስራ አንደኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ ባል የሆነው ሰይድ ኢብራሂም ወይንም በቅጽል ስሙ ሊቀመንበር የተባለውንም ግለሰብ ተሸኝቷል ሲሉም የፋኖ ኃይሎች አስታውቀዋል። በዚህ ኦፕሬሽን ሁለት የአገዛዙ ዙፋን አስጠባቂ ሰራዊት አባላት እጅ ለመስጠት እጃቸው ኖድ ላይ ሲያደርጉም ከኋላቸው የነበረው የብልጽግና ኃይል ሊመታቸው ሲተኮስ የፋኖ ሰራዊት ቀድሞ እርምጃ የወሰደባቸው ሲሆን እጅግ ብዙ ሙትና ቁስለኛም እያመላለሱ እንደሚገኙ ነው የተረጋገጠው። ይህ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠናም ከብልጽግና ጋር አንገት ለአንገት እየተያዙም የብልጽግናን ሰራዊት እየመቱት ይገኛሉ። ይህ በእንዲህ እንዳለ ዛሬ ሌሊት አማራ ፋኖ ብሔራዊ ኃይል በወሎ ግንባር በወሰደው እርምጃ ንጉስ ሚካኤል አሊኮር መብረቁ ክፍለ ጦር ትላንት ግንቦት 27 ቀን 2017 ዓም ከምሽቱ አራት ሰዓት ጀምሮ እስከ ሌሊቱ ሰባት ሰዓት በወግዲ ወረዳ ወግዲ ከተማ ዙሪያ በሚገኘው 03 ቀበሌም አገዛዙ አደራጅቷቸው በነበሩ ወንበር ጠባቂዎች ላይ ቆፍጠን ያለ እርምጃም ተወስዷል። በዚህ በነበረው የተኩስ ልውውጥ የ03 ቀበሌ ሊቀመንበርን ጨምሮ አምስት ወንበር ጠባቂ አባላት እስከ ወደኛው ሲሸኙም በርካታ እግሬያው ጭኝ ብለው ሲሮጡም ገደል መግባታቸውን ጭምርና ስለ ቁጥራቸው በፍለጋ ላይ መሆናቸውን ነው የአማራ ፋኖ ኃይሎች ያስታወቁት። እንዲሁም ከተሸኙት አስከሬድ ላይም አምስት ክላሾች መነጠቁም ተነግረዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ዘመቻ ኮማንዶ በላይ ተጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በጎንደር ቀጠና ከጎሃላ ደጎማ፣ ማክሰኝ የተጠዳ ጎንደር ከተማ አየር ማረፊያ አይምባ፣ እንፍራንዝና ጎንደር ዙሪያ ቀጠናዎች ላይ ከባድ ትንቅንቅ እያደረገን ይገኛል። ይህንን ዘመቻ በቅርቡ በተሰዋው የትግል ጓዳቸው በኮማንዶ በላይ እንዲጠራም ለሁሉም የሚዲያና የትግሉ ደጋፊዎች ማህበረሰብ ክፍሎች እናሳስባለን ሲሉም የፋኖ ኃይሎች አስታውቀዋል። ከትላንት በስቲያ የአማራ ፋኖ ብሔራዊ ሚካኤል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር የንስር በለሳ ቀጣው እጅጉ ክፍለ ጦር የምስራቅ በለሳ ወረዳ መቀመጫ በሆነችው ጎሃላ ከተማ ላይ መሽጎ በነበረው የአገዛዙ ሰራዊት ላይ በወሰደው እርምጃ በሶስት ካምፕ መሽጎ የነበረውን የብልጽግና ነጉ ሰራዊት ሙሉ በሙሉ መበተን ተችሏል ሲሉም የፋኑ ኃይሎች አስታውቀዋል። በትላንትና ሁለት ደግሞ የዳግማዊ ቴዎድሮስ አምስተኛ ኮር ታደሎ ብርሃኑ ክፍለ ጦር ናደው ብርጌድ ቆላ ድባ ከተማ ሰርጋ በመግባት ማስረሻ ባዩ የተባለ የሚሊሻ ጠርናፊሆን እስከ ወዲያኛው ማሰናበቷም ታውቋል። በትላንትና ሁለት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠናም የዳግማዊ ቴዎድሮስ አምስተኛ ኮር ዞዛምባ ንጉስ ክፍለ ጦር ዴጎማላ የመሸገውን የብልጽግና ዙፋን አስጠባቂ ሰራዊት ደፈጣ በመያዝ ከባድ ጥቃትም አድርሶበታል። በዚህ ውጊያም ቁጥሮ በውል ያልታወቀ የብልጽግና ሰራዊት እስከ ወዲያኛው ተሸኝቷል። በዚህ ዕለትም የጥቁር አንበሳ ክፍለ ጦርና የንስር በለሳ ምቅጣው ክፍለት ጦርና የአማራ ፋኖ ጎንደር ጠቅላይ ግዛትዝ አጼዎቹ ክፍለ ጦር በሻለቃ አሌክስ የምትመራው ደጃዝ ማቻስና ቀብርጌድ ማክሰኝ ከተማ በመግባት በብልጽግና ኃይል ላይ የበላይነት ወስደው ከተማዋን ሙሉ በሙሉ እየተቆጣጠሩ ሲሆን በከተማ የነበረውን የብልጽግና ሰራዊትም ሙሉ በሙሉ ደምስሰውታል። በከተማዋ ህዝብ ላይ እናንተ የፋኖ ደጋፊ ናችሁ እያሉም ከባድ ድብደባ ሲፈጽሙ የነበሩም ኢንስፔክተር ሞላ የተባለ የፖሊስ ጣቢያ መምራም ኃላፊም እርምጃ የተወሰደበት ሲሆን በአገዛዙ የግፍ እስር ላይ የነበሩም እስረኞችም ከግፍ እስር ማስለቀቅ ተችሏል ተብለዋል። በዚህ ውጊያም ከብልጽግና በኩል 30 የሞተ ሰራዊት ሲመዘገብ ከ15 በላይ ደግሞ ቁስለኛ መሆናቸው ነው የተረጋገጠው። 20 የነፍስ ወከፍ መሳሪያዎችንም መማረክ መቻላቸውን ፋኖ ኃይሎች አስታውቀዋል። በቁጥር 79 እስረኞችንም ማስለቀቃቸውን በትላንትናው የዜና ወጃችን አስታውቀን ነበር። በዚህ እለትም የዳግማዊ ቴዎድሮስ አምስተኛ ኮር አካል ሆኖት የታደሉ ብርሃን ክፍለ ጦርናም ጎንደር የበጋሻው ክፍለ ጦር ከጠዳ ጀምሮም እስከ ጎንደር አየር ማረፊያም ፈንጠር ድረስ ከባድ ትንቅንቅ ሲያደርጉም ውለዋል። በዚህ ውጊያም ብዛት ያለው የብልጽግና ጦር የተደመሰሰ ሲሆን የነፍስ ወከፍ መሳሪያዎችንም ፋኖ በብዛት መማረክ ችሏል። በደንቢያም አይን ቀጠና የሚንቀሳቀሰው የበጌ ምድር ክፍለ ጦር አይሸሽም ብርጌድም የአምስተኛ ኮርን ጥሪ ተቀብሏል። ቆላ ደባ ከተማ በመግባት የአብይን ሰራዊት ረፍርፎታል። በዚህ ያላበቁት የአጼ ቴዎድሮስ ልጆች አፋብሃ ጎንደር ቀጠና ሜጀር ጄኔራል ውባንት አባተኮርም ድል በድል ሆኗል። ጣና ገላውዲዮስ ክፍለ ጦር የአገዛዙ ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዮስ ላይ በአፈር ዋናት ብርጌድ በተወሰደበት የደፈጣ ምት ቁሳዊና ማአካላዊ ጉዳት አስተናግዷል። በዚህ ደፈጣ ውጊያ ከፊት በአርበኛ ታደለ ምሬና አርበኛ አብርሃም መሪነት ውጤታማ ስራ ሲከናወን ዙፋን ጠባቂው የአብይ ወታደር ከፍተኛ ኪሰራ እንደተጎነጨ የፋኖ ኃይሎች አስታውቀዋል። ኢንጂነር ስመኘው በቀለ ክፍለ ጦር በአብይ አህመድ ሰራዊት ላይ ድል ተቀዳጅቷል። የአብይ ወታደሮችና የአለም አብተናዎች የፎገራ ወረዳ በአዴን ብልጽግና ካድሬም ከኦረታ ከተማ አንድ ኪሎሜትር ርቀት ሸለቆ መዳኔ ዓለም ላይ አርሶ ሰዎችን በመሰብሰብ የውሸት ስብከት በመፈጸም የአርሶ አደሮችን መሳሪያ ለማስወረድ ሂሳብ ሰርተው ነበረም። ነገር ግን መረጃው ቀድሞ የደረሳቸው የአሳምነው ጽጌ ብርጌድ ፋኖዎች ባደረጉት የወትሮ ዝግጅትና የአብይ ተላላኪዎችን አሳፍረው ስብሰባውንም በትነውታል። የካሪዎቹና የአድማ በታኞቹ ተኩሶ ሲከፈትባቸው እቅዳቸው ሳይሳካም ወደ መጡበት ወረታ ከተማም ፈርጥጠው ለመመለስ ተገደዋል። ይህ በእንዲህ እንዳለ ዋና ጎንደር ከተማ ላይ ተኮረው የውጊያ መረጃችን ስናልፍ የልዩ ኦፕሬሽኑ አዳሩንም ሲሰራ ቆይቷል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር በተለያዩ ቦታዎች ላይ የተጠና ስኬታማ ኦፕሬሽን ሲፈጽም አድሯል። የጎንደር ብርጌድ ሻለቆች መሃል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኛ አካባቢም ዘልቀው በመግባት ኢላማውን ያሳካም ቀዶ ጥገናም አድርገዋል። በስፍራው የነበረው የብልጽግና ኃይልም ሞተና ቁስለኛ ሆኗል። ይህ ኃይሎች በጎንደር ዋና ከተማ በፈጸሙት ጥቃትም በርካታ የአግዛዞን ባንዳዎችም እስከ ወዲያኛው መሸኘታቸው ነው እየተረጋገጠው። ትላንት የፋኖ ኃይሎች በሁለት የጎንደር መግቢያዎች ውጊያ ከፍተው ወደ ጎንደር ከተማ ለመግባት ሲሞክሩም ከፍተኛ የአገዛዙ ጦር መደምሰሱን አሳውቀናችሁ ነበር። ታዲያ ሌሊቱን የፋኖ ኃይሎች ዘልቀው በመግባት በማራኪ ክፍለ ከተማ ከፍተኛ የተባለ ኦፕሬሽን ፈጽመዋል። በተመሳሳይ በጎንደር ከተማ ጠዳ ክፍለ ከተማ የቃኛው ብርጌድ፣ የጎንደር ብርጌድ ሻለቆች በክፍለ ከተማው የተለያዩ አካባቢዎች አደጋ በመጣል በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ ማድረስ መቻላቸው ነው የተረጋገጠው። የጎንደር የብጋሻው ክፍለ ጦር የጎንደር ብርጌድ፣ የቴዎድሮስ ብርጌድ በጥምረት በምዕራብ በለሳ ወረሃላ ከተማ የመሸገውን የብልጽግና ኃይልን አዳሩንም ሲለበልቡት አድረዋል። የደረሰው ሰብአዊና ቁሳዊ ኬሳራም ለጊዜው በውል አልታወቀም። ዳግማዊ ቴዎድሮስ ብርጌድ በምዕራብ በለሳ ጃንድባም የአብይን ታጣቂ በሚገባው ቋንቋም ሲያናግረው ሌሊቱንም ሳና ፍጦ ማደሩ ነው የፋኖ ኃይሎች ያስታወቁ። የጎንደሩ ውጊያ አሁንም እንደቀጠለ ሲሆን በርካታ የአገዛዙ ጦር እየተሸኘ መሆኑም ተነግሯል። ወደ ጎጃም አልፋለው። ሰበር ዜናም። ባህርዳር ከተማ የሰሜን ምዕራብ እዝ ማዘዣ የሚገኘው የአብይ አህመድ የአየር ክልል መቆጣጠሪያ ራዳር ለሶስተኛ ጊዜ በፋኖ ኃይሎች መውደሙ ተነገረ። ከዚህ በፊት ሁለት ጊዜ በፋኖ ኃይሎች ወድሞ የነበረው ራዳር ተገዝቶ በመጣ በአምስተኛ ወሩ ዛሬ በድጋሚም በፋኖ ኃይሎች ከጥቅም ውጪ ተደርጓል። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አምስተኛ ክፍለ ጦር ባህር ዳር ብርጌድ በምዕራብ ቀጠና ጊዮን ሰለሞን ሻለቃና አሳምነው ሻለቃ ጥምረት በመፍጠር በትላንትናው ዕለት ከሰዓት በኋላ ከ10 ሰዓት እስከ 12 ሰዓት ድረስ ምርጦሮን ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝሜኮድ ካምፕ 1 ኪሎ ሜትር ባህር ዳር ከተማ ከበላይ ዘለቅ ኤርፖርት 700 ሜትር ከዚያም ባነሰ እንዲሁም ወገልሳ ዘጌ መገንጠያ ካለው የብልጽግና ራዳር 500 ሜትር በቅርብ ርቀት ላይ በመሆን ዘጌ መገንጠያ ላይ ለሁለት ዓመታት በተከታታይ በብልጽግና በፍተሻ መልኩ ብልጽግና ኃይል ሕዝባችንን የሚያሰቃይበትን ኬላ በድሽቃና ብሬን በመደብደብ አንድ ሙትና አራት ቁስለኛ በማድረግ ኬላውን በ በማስለቀቅ የብልጽግና ኃይልን እየደበደቡ ወደ ካምፖም አስሩጠው ካስገቡት በኋላም በረኸኞች አናብስቱ ሻለቃዎች ተከታትለው የብልጽግና የገባበት ካምፕና የሚመካበትን ራዳር በዲሽቃ በመደብደብ ከጥቅም ውጪ አድርገው በርካታ ቁሳዊ ኪሳራ በማድረስ ከፍተኛ ድልን ተቀዳጅተዋል ሲል ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም ቃል አቀባይ ፋኖ ማርሸት አስታውቀዋል። ይህ በእንዲህ እንዳለም በጎጃም በተለያዩ ግንባሮችም ከፍተኛ ውጊያ ተደርጓል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶች እነሆም፣ አንደኛ ተፈራ ዳምጤ የምክፍለ ጦር መብረቆ ተፈራ ብርጌድና ደጋ ዳሞት ብርጌድ ድንቅ ጀብዶም ፈጽመዋል። ሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ሕዝብ እያስተዳደርኩ ነው እያለም የሚገኘው የብልጽግና ቡድን በከፍተኛ ሁኔታ ተመጥቷል። ከትላንትና ወዲያ ጀምሮ ለተከታታይ ቀናት ከወይኑ ውሃም ከሞጣ እንዲሁም በአዴት አቅጣጫ ወደ ግንብ ገራገር አለኝ የሚለውን ከባድ መሳሪያም እየተጠቀመም የተንቀሳቀሰ ቢሆንም በነበልባሎቹ የመብረቁ ተፈራ ልጆች በር በመዝጋት ግንባሩን ቀጥቅጠው ሲከላከሉ ከቆዩ በኋላም በትላንትና ውለት ከደጋዳሞት ብርጌድ ጋር ከአራትም እስከ በዋች ቻይና ካምፕ በተደረገ ጥምር የማጥቃት ትልቅ ጀብዶም ሰርተዋል። የመዝገቡ ጮቄና መዝገቡ አለልኝ ጥምር ሻለቃ ሞጣ ከርነዋሪ መውጫም፣ በተመሳሳይ የመብረቁ ተፈራ ብርጌድ አንደኛና ሁለተኛ ሻለቃ ሞጣ ኮንክሪቱን ካምፕና በደረቅ ወንዝ ውጥረት በመፍጠር የብልጽግናን ኃይል መፈናፈኛም አሳጥተውት ውለዋል። በዚህ ግንባር የተገኘው ድል 14 ክላሽ ተማርኳል። ከ60 በላይ ኃይል የብልጽግና ሰራዊት እስከ ወዲያኛው ተሸኝቷል። ከዚህ ውስጥ መቶ አለቃና አምሳ አለቃ ማዕረግ ያለው ሁለት የመከላከያ መሪዎች መደምሰሳቸውንም አረጋግጠናል። ከ25 በላይ ቁስለኛውን በሁለት መኪናም ጭኖ ተመልሷል። ከ2,400 በላይ የክላሽ ተተኳሽና ከ500 5 በላይ ግብርን ተተኳሽም ተማርኳል። የሁለተኛ ተፈራ ዳምጤ ክፍለ ጦር አዳኙ ኮማንዶ ተወርዋሪ ኃይልና ዮሐንስ አለማየው ብርጌድ በጋራ ጎንጂ ቆለላ አዲስ ዓለም ከተማና ግንብ ጋራ ሀገር በተባለ ቦታም ውጊያ የተካሄደ ሲሆን አምስቱን በመደምሰስ ሶስት ቁስለኛ በማድረግም የብልጽግና ሰራዊት አስከሬኑን እያዝረከረከም እንዲመለስ አድርገውታል። በሌላ በኩል ጎጃ ማጎምድር ኤፍሬም አጥናፉ ብርጌድ በትላንትና ሁለት ሶስት ሰዓት አካባቢ በሰራቸው ልዩ ኦፕሬሽን ሴት እህቶቻችን ላይ ፆታዊ ጥቃት እየፈጸመ የነበረውን የስርዓቱን ወንበር አስጠባቂ ሚሊሻዎች ላይ መብረቅ እርምጃ ወስደናል ሲሉም የፋኖ ኃይሎች አስታውቀዋል። በሌላ በኩል ሳሜላ ወቀያ ክፍለ ጦር ሶማ ብርጌድና አባይ ሻለቃም ብርጌዶች በጋራ እናርጅና ውጋም አራራ በተባለው ቦታ ላይ የጀመሩት ውጊያ ሁለተኛ ቀኑን ይዘዋል። የብልጽግና ኃይል እንደ ቅጠል ረግፏል። የደብረ ወርቅ ሆስፒታል የፈለገ ጤና ጣቢያም በቁስለኛ ተጨናንቋል። ብልጽግና አሰልጥኖ የላካት ደህንነትም በፋኖ ኃይሎች ቁጥጥር ስር ገብታለች። አድማጮች፣ በመጨረሻ በወሎ ቀጠና የአማራ ፋኖ ብሔራዊ ኃይል ቃል አቀባይ ፋኖ አበበ ጋር የተደረገ ቆይታ እንጋብዛችሁና እንገናኝ። አመሰግናለሁ። ፋኖ አበበ ፈንታው ነኝ። ከአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ የአማራ ህዝብ እንደሚታወቀው ለህሉናችን ተጋድሎ እያደረግን ሁለት አመታት አልፈዋል፣ በትጥቅ ትግል በዚህ ሂደት ትግላችን ከሚፈልጋቸው ነገሮች አንዱ መሪ ድርጅት እንደሆነ ይታወቃል። መሪ ድርጅት የአማራ ፋኖ ብሔራዊ ሀይል ተመስርቷል። እንግዲህ በአስራ ሶስት ሴንትራል ኮማንድ አባላቶች እየተመራን ያለንበት ሁኔታ ነው ያለው። እነዚህ አስራ ሶስት ሴንትራል ኮማንድ አባላቶች እየመሩን በቀጣይ ድርጅቱን በደንብ የማጠናከርና ቀሪ ስራዎችን የመስራት ስራው እንዳለ ሆኖ ማለት ነው። ከዚህ ጋር ተያይዞ እንግዲህ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን። በአምስቱ የወሎ ቤት አማራ ቀጠና ስር የሚንቀሳቀሱ የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና ማለት ነው። አምስት ኮሮች አሉ። ግዙፉ የላስታ ሳምኖ ኮር አለ። ምስራቅ አማራ ኮር አንድና ኮር ሁለት፣ ልጅ ኢያሱ ኮርና ንጉስ ሚካኤል አሊ ኮር፣ አምስቱ ኮሮች እንግዲህ በርካታ ትንቅንቅና ተጋድሎችን እያደረግን እንገኛለን። በተለይ ደግሞ መሰረታችን የሽምቅ ውጊያ እንደሆነ ይታወቃል። ሸማቂዎች እንደሆነ ይታወቃል። በጣም በርካታ ቀጠናዎችን ተቆጣጥረን ተጋድሎችን እያደረግን እንደሆነ ይታወቃል። ሙሉ ለሙሉ በሚባል ደረጃ ወረዳዎችንም የተቆጣጠርንበት ሁኔታ አለ። የወረዳ መቀመጫዎችን ጥቁር አስፓልትንና የወረዳና የዞን ከተሞችን መሰረት አድርጎ ደግሞ ግፈኛ አገዛዙ የተቀመጠበት የዞንና የወረዳ ከተሞችን ደግሞ ከ ሶስት እስከ አምስት ኪሎ ሜትር ከበባ በማድረግ ደግሞ እኛ ተቆጣጥረን በተለይ ደግሞ የገጠር ቀበሌዎችንና ታዳጊ ከተሞችን ጭምር ተቆጣጥረን እያስተዳደር ያለንበት ነባራዊ ሁኔታ አለ። የሆነ ሆኖ ሸማቂ እንደመሆናችን መጠንና ከሽምቅ ወደ መደበኛ ውጊያ የምናደርገውን ሙሉ ለሙሉ ከተሞችን የመቆጣጠርና የምንፈልጋቸውን ግቦች የማሳካቱ ሂደት በርካታ ስራዎቻችንን እየሰራን ነው። በተለይ የሚጎለው መሪ ድርጅት ነበር፣ መሪ ድርጅት ተፈጥሯል። በቀጣይ ደግሞ አጠናክረን የምንቀጥልበት ሁኔታ ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ አገዛዙ በውጊያ ያልቻለውን በሀሰት ፕሮፓጋንዳ፣ በቅስቀሳ በጣም ጠንካራ ስራዎችን እየሰራ እንደሆነ እያየን ነው። ህዝባችንን እያስገደደ በአዳራሽ በመሰብሰብ በሰንበት በቤተ ክርስቲያን በመስጊድ እየሄደ እድሮችን እያስገደደ ህዝብ በመሰብሰብ በሀሰት ፕሮፓጋንዳ ህዝቡን የማደንቆር ስራ እየሰራ ነው። ህዝቡን የማሰላቸት ስራ እየሰራ ነው። ውሸት ሲደጋገም እውነት ይሆናል ነው። ይህንን ውሸት ሲደጋገም እውነት እንዳይሆን እኛም ያለውን እውነታና ነባራዊ ሁኔታ ለህዝባችን መግለጥና ማሳወቅ ስላለብን ነው። እንግዲህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገር ነው እያፈረስ ነው ያለበት ሁኔታ አለ። ነባሩ ጦር ሙሉ ለሙሉ ፈርሶ ወደ ፋኖ የሚገባው ወደ ፋኖ ገብቷል፣ ወደ መሄጃው የሚሄደው ወደ መሄጃው የሄደበት ሁኔታ አለ። ከዛ ጋር ተያይዞ ሰራዊቱ ስላለቀበት ምልምል ሰራዊቱ አሁን ለብ ለብ እያሰለጥነ እያመጣ ያለበት ሁኔታ አለ። ወጣቶችን ከተለያየ የሀገሪቱ አካባቢዎች እያፈሰ ዩኒቨርሲቲዎች ሳይ ሳይቀር ቤተ ክርስቲያን፣ የጤና ተቋማቶች፣ ወጣቶች በሚዝናኑባቸው አካባቢ ጭምር እያፈሰ እያሰለጠነ እያመጣ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በዚህ ደረጃ የመጣ ሰራዊት ነው ያለው። ይሄ ሰራዊት ደግሞ በውጊያ ብቻ አይፈርስም። አጋጣሚውን ካገኘው ወደ ፋኖ መግባት የሚፈልግ ነው ብቻ በሆነ ሆኖ ኮብልሎ ወደ ቤተሰቡ መሄድ የሚፈልግ ሰራዊት ጋር ከፍተኛ የሆነ የመካናይዝድ ጦር አለው በምድርም ባየርም እሱን ተጠቅሞ ይሄን ኃይል ነው ከፋኖ ጋር እያጋጨ ያለው። እኛ ደግሞ በጥላት እቅድ ባለመሄድ ባለመጋጨት ሌሎች ስልቶችን በመጠቀም በደፈጣ በሽምቅ ውጊያ ጥላትን እያፈረስን ያለንበት ሁኔታ አለ። ሌላኛው ሳንዋጋ መንገስ ስለምንችል እያፈረስን እያስኮበለልን ያለንበት ሁኔታም አለ። ይሄ ያለ መደበኛ ውጊያ በማድረግ ፊት ለፊት በመዋጋት ሰራዊታችንን በማቁሰልም መስዋዕትነት እንዲከፍል በማድረግም አገዛዙ በሚፈልገው መንገድ አንሄድም። ከዚህ አንጻር ህዝባችን ይሄን በደንብ ያውቀዋል፣ ይገነዘበዋል ብለን እናስባለን። ይህንን ነው እያደረገ ያለው። ወደ ሆነ የፋኖ ቀጠና አካባቢ ይመጣል። ከፍተኛ መካናይዙን በግረኛም ባየርም ብሎ እግረኛ ምልምል ሰራዊቱን ይዞ ይመጣል። በዛ ጊዜ ሸማቂ እንደመሆናችን መጠን ይሄ ነው የሚባል በጣም የምንዋደቅበት ቤዝ ካልሆነ በስተቀር እንለቅለታለን። ከዛ በኋላ ረሽን የሚያገኝበት መንገድ አይኖርም። ወንዝ ሂዶ መታጠብ አይችልም። ውሃ መቅዳት አይችልም። ሰራዊቱ በዚህ ሁኔታ ነው ያለው። ግን መሬት ላይ እከሌ ቦታን ተቆጣጠርኩ እዚህ ቦታ እገኛለሁ በሚል ህዝብ ለማጭበርበር ዓለም አቀፉ ማህበረሰብ ለመዋሸት እየ እየሞከረ ያለበት ሁኔታ ስላለ ይህን ግልጽ ማድረግ ስለሚያስፈልግ ነው። የሆነ ሆኖ ህዝባችን ማወቅ መቻል ያለበት ነገር ሸማቂዎች እንደመሆናችን መጠን ጠላታችንን ለማዳከም ሙሉ ለሙሉ ለመደምሰስ ይጠቅመናን ያልነውን መንገድ እየሄድን ስለሆነ በዚህ ህዝባችን እርግጠኛ መሆን እንዳለበት ለመግለጽ እንወዳለን። ሽምቅ ተዋጊዎች ነን፣ አጠናክረን እንሄዳለን። ለጠላት ምቹ የሆነ ጊዜ ሲሆን የአየር ንብረት ሲኖር መልክዓ ምድር ሲኖር እኛ ማድረግ ያለብን እናውቃለን። በዛ ደረጃ ተጋሎችን እያደረግን ያለንበት ሁኔታ አለ። ከዚህ ጋር ካውዶ ውጊያው ጋር በተያያዘ በጠላት እቅድ ሳይሆን በራሳችን እቅድ እየሄድን ውጤቶችን እያስመዘገብን ያለንበት ሁኔታ ነው ያለው። ከዚህ ጋር ጎን ለጎን ተያይዞ በከተሞች አልፎ አልፎም ደግሞ በታዳጊ የገጠር ቀበሌዎችም ጭምር ብቅ በሚልባቸው ህዝብ ሰብስቦ በሀሰት ፕሮፓጋንዳ እያሰለቻ ያለበት ሁኔታ አለና ከዚህ ጋር ተያይዞ ህዝባችን ማወቅ ያለበት እውነታ ስላለ በተለይ በቅርቡ የአማራ ብልጽግና ቃል አቀባይ መንገሻ ፈንታው፣ መንገሻ ፈንታው ያልኩት ዶክተር መሆኑን ጠፍቶኝ አይደለም፣ ለሀገርና ለህዝብ ያልጠቀመ ዶክትሬት ሆድ ለመሙላ በልቶ ማደር በሚቻልበት ጊዜ ሆዱን ለመሙላት የተጠቀመበትን ዶክትሬት እንደ ዶክትሬት ስለማን ቆጥረው በአጠቃላይ ለሀገርና ለህዝብ ያልጠቀመ ዶክትሬት ከዶክትሬት ስለማን ቆጥረው ነው በስሙ የጠራሁት። ራያቆቦ ዞብል በመግባት የተናገረውን ንግግር ሁላችንም የምናስታውሰው ነው። ካሁን በፊት ላሊበላም ላይ እንደዚሁ የተናገረውን ንግግር ታስታውሳላችሁ። እና መከላከያ ይበቀላል፣ ህዝብን ይበቀላል የሚል ንግግሩ የምታስታውሱት ነበርና ከዚህ ጋር ተያይዞ አሁንም ራያቆቦ ዞብል ከተማ ድረስ በመግባት የተናገረው ንግግር አለ። ህወሃት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው? ህወሃት ላይ አንድ ጥይት አይተኩሱም። እኛ ጋር ግን ለአማራ ህዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነውና ከዚህ አንጻር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድን ነው፣ ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። ህዝባችን በቅጡ እንዲገነዘበው እንፈልጋለን። ይገነዘበዋልን ብለን ናቃል። አድማጮች ይህ ክፍል አንድ ነው።